እረኛዬ ነው፣ የሚያሳጣኝም የለም። በለመለመው መስክ ያሳድረኛል፣ በእረፍት ሙሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ፣ አንተ ከእኔ ጋር ነህና ክፉን፣ ምን አላችሁ? ክፉን፣ ክፉን እሺ በትርህና ምርኩዝ እነርሱ ያጽናኑኛል። አሁን መልክት ያለው እዚህ ጋ ነው። ከዚህ ከዚህ ጀምሮ ነው መልክት ያለው። በደንብ ጮክ ብላቸው አንብቡት። በትርህና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ፣ ጸዋዬም የተረፈ ነው። ቸርነትና ምህረት